ሰላም የቻናል የቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮዋችን ምዕራፍ አንድ ክለሳ ዛሬም እንቀጥላለን ማለት ነው። ለዛሬ በስድስት ተካፋይነት ከሚለው ጀምረን ምዕራፍ አንድን እንከልሳለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ይህንን ቪዲዮ ላይክና ሼር በማድረግ እንጀምር። ወደ ቪዲዮ እንግባ። እሺ፣ አንድ ሙሉ ቁጥር አንድ ሙሉ ቁጥር በሁለትና በሶስት ተካፋይ ከሆነ ቁጥሩ በስድስት ተካፋይ ነው ይላል። አንድ ሙሉ ቁጥር በሁለትና በሶስት ተካፋይ ከሆነ በስድስት ተካፋይ ነው ይላል። ይሄ ማለት ማለት ነው፣ አንድ ሙሉ ቁጥር አንድ ሙሉ ቁጥር በስድስት ተካፋይ መሆኑ ለማረጋገጥ አንድ ሙሉ ቁጥር በስድስት ተካፋይ መሆኑ አለመሆኑ ለማረጋገጥ ሙሉ ቁጥሩ በሁለትና በሶስት ከተካፈለ፣ በሁለትም በሶስትም የሚካፈል ከሆነ በስድስት ይካፈላል። ነገር ግን በሁለትና በሶስት የማይካፈል ከሆነ አሊያም በሁለት ተካፍሎ በሶስት ካልተካፈለ ወይም በሶስት ተካፍሎ በሁለት ካልተካፈለ ወይም ደግሞ በሁለትም በሶስትም የማይካፈል ከሆነ ሙሉ ቁጥሩ በስድስት አይካፈልም ማለት ነው። ስለዚህ አንድ ሙሉ ቁጥር በስድስት ተካፋይ መሆኑን ለማረጋገጥ መጀመሪያ በሁለት ተካፋይ መሆኑን እናረጋግጣለን። በሁለት ከተካፈለ ቀጥለን በሶስት መካፈሉን እናረጋግጣለን። በሶስት ደግሞ ከተካፈለ እና በሁለትም ከተካፈለ በስድስትም ይካፈላል ማለት ነው። ከዚህ ቀደም በሰራላቸው ቪዲዮ አንድ ሙሉ ቁጥር በሁለት ተካፋይ መሆኑ የምናረጋግጠው የመጨረሻው አንድ አሃዝ ወይም የመጨረሻው አንድ ሆሄ ወይም ደግሞ የአንድ ቤቱ ዜሮ ሁለት አራት ስድስት እና ስምንት ከሆነ በሁለት ይካፈላል። አንድ ሙሉ ቁጥር የመጨረሻው አንድ አሃዝ ወይም ደግሞ የአንድ ቤቱ ዜሮ ሁለት አራት ስድስት እና ስምንት ከሆነ በሁለት ይካፈላል ብለናል። ስለዚህ መጀመሪያ የምናረጋግጠው በሁለት ተካፋይ መሆኑ እናረጋግጣለን ማለት ነው። ቀጥለን ደግሞ በሶስት ተካፋይ መሆኑን እናረጋግጣለን። በሶስት ተካፋይ መሆኑ ደግሞ የምናረጋግጠው አንድ ሙሉ ቁጥር በሶስት ተካፋይ የሚሆነው የቁጥሩ በቁጥሩ ውስጥ የሚገኙ እያንዳንዱ አሀዝ ወይም ደግሞ እያንዳንዱ ሆሄ ደምረ ናቸው የምናገኘው ድምር ለሶስት የሚካፈል ከሆነ ሙሉ ቁጥሩ ለሶስት ይካፈላል ማለት ነው። ስለዚህ አንድ ሙሉ ቁጥር በስድስት ተካፋይ የሚሆነው በሁለትና በሶስት ከተካፈለ ብቻ ነው። ምን ማለት ነው? በሁለት እና በሶስት ይሄ ማለት በሁለቱም ሊካፈል ይገባል። በሁለት ተካፍሎ በሶስት ካልተካፈለ ወይም ደግሞ በሶስት ተካፍሎ በሁለት ካልተካፈለ ለስድስት በስድስት ሊካፈል አይችልም ማለት ነው። እዚህ ጋር ምሳሌ አምስት ላይ አምስት ሚሊዮን ስምንት መቶ ሰላሳ አራት ሺ ሰላሳ አራት ይላል አምስት ሚሊዮን ስምንት መቶ ሰላሳ አራት ሺ ሰላሳ አራት ይላል። ይህ ቁጥር በስድስት ተካፋይ መሆኑ ለማረጋገጥ ቀደም እንደነገርኳችሁ በሁለትም እና በሶስት ተካፋይ መሆን አለበት። በሁለቱም ሊካፈል ይገባል፣ በሶስትም እንደዚሁም ደግሞ በሁለት ማለት ነው። ስለዚህ መጀመሪያ የምናረጋግጠው በሁለት ይካፈላሉ የሚለው ነገር እናረጋግጣለን። ስለዚህ በሁለት ተካፋይ መሆኑ ስናረጋግጥ የመጨረሻው አንድ አኃዝ ወይም ደግሞ የአንድ ቤቱ ዜሮ፣ ሁለት፣ አራት፣ ስድስት እና ስምንት መሆን አለበት ስላለን ይህ ቁጥር እንደምታዩት አምስት ሚሊዮን ስምንት መቶ ሰላሳ አራት ሺ ሰላሳ አራት የመጨረሻው አንድ አሀዝ ሰላሳ አራት ስለሆነ በሁለት ይካፈላል ማለት ነው። ስለዚህ የመጀመሪያው ያልፋል ማለት ነው። ቀጥለን ደግሞ የምናረጋግጠው በሶስት ተካፋይ መሆኑ እናረጋግጣለን ማለት ነው። ስለዚህ አንድ ሙሉ ቁጥር በሶስት ተካፋይ መሆኑን የምናረጋግጠው እያንዳንዱ አሀዝ ወይም ደግሞ እያንዳንዱ ሆሄ እንድምርና የምናገኘው ድምር ለሶስት የሚካፈል ከሆነ ሙሉ ቁጥሩ ለሶስት ይካፈላል ብለናል። ስለዚህ አምስት ሚሊዮን ስምንት መቶ ሰላሳ አራት ሺ ሰላሳ አራት የሚለው ቁጥር በሶስት ተካፋይ መሆኑን ለማረጋገጥ አምስት ሲደመር ስምንት ሲደመር ሶስት ሲደመር አራት ሲደመር ዜሮ ሲደመር ሶስት ሲደመር አራት እናደርጋለን ማለት ነው። አምስት ሲደመር ስምንት አስራ ሶስት አስራ ሶስት ሲደመር ሶስት አስራ ስድስት አስራ ስድስት ሲደመር አራት ሀያ ሀያ ሲደመር ዜሮ ሀያ ነው። ሀያ ሲደመር ሶስት ሀያ ሶስት ሲደመር አራት ሀያ ሰባት ስለዚህ 27 በ በሶስት ስለሚካፈል 5 ሚሊዮን 834034ም በ3 ይካፈላል ማለት ነው። ነገር ግን 27 በ3 ተካፋይ መሆኑ የማታውቁ ከሆነ ምን ታደርጋላችሁ? ሀያ ሰባት የሚለው ቁጥር ሁለት ሲደመር ሰባት ታደርጉና ሁለት ሲደመር ሰባት ዘጠኝ ነው። ስለዚህ ዘጠኝ በ3 ስለሚካፈል 27ም በ3 ይካፈላል ማለት ነው። 27 በ3 የሚካፈል ከሆነ አምስት ሚሊዮን ስምንት መቶ ሰላሳ አራት ሺ ሰላሳ አራትም በሶስት ይካፈላል ማለት ነው ስለዚህ አምስት ሚሊዮን ስምንት መቶ ሰላሳ አራት ሺ ሰላሳ አራት በሁለት ይካፈላል እንደዚሁም ደግሞ በሶስትም ስለሚካፈል በስድስት ይካፈላል ወይም ደግሞ ለስድስት መካፈል ይችላል ማለት ነው ሁለተኛ ምሳሌ ላይ ሶስት መቶ ሀያ ስድስት ሺ አንድ መቶ ስምንት ይላል ሶስት መቶ ሀያ ስድስት ሺ አንድ መቶ ስምንት ይላል። ይህ ቁጥር በስድስት ተካፋይ መሆኑን ለማረጋገጥ ቀደም እንደነገርኳችሁ በሶስት እና በሁለት ሊካፈል ይገባል። መጀመሪያ የምናረጋግጠው በሁለት ይካፈላል ወይ የሚለው ነገር እናረጋግጣለን ማለት ነው። ስለዚህ አንድ ሙሉ ቁጥር በሁለት ተካፋይ የሚሆነው የመጨረሻው አንድ አሀዝ ወይም ደግሞ የመጨረሻው አንድ ሆሄ ወይም የአንድ ቤቱ ዜሮ፣ ሁለት፣ አራት፣ ስድስት እና ስምንት ከሆነ ነው ብያችኋለሁ። ስለዚህ የመጨረሻው አንድ አሀዝ ስምንት ስለሆነ 3326108 የመጨረሻው አንድ አሀዝ ስምንት ስለሆነ በሁለት ይካፈላል ማለት ነው። ቀጥለን የምናረጋግጠው በሶስት ይካፈላል ወይ የሚለው ነገር እናረጋግጣለን ማለት ነው። 326108 በሶስት ተካፋይ መሆኑን ለማረጋገጥ እያንዳንዱ አህዝ መደመር ይኖርብናል ማለት ነው ሁለት ሲደመር ስድስት ሲደመር አንድ ሲደመር 0 ሲደመር ስምንት እናደርጋለን ማለት ነው። ሶስት ሲደመር ሁለት አምስት ሲደመር ስድስት አስራ አንድ ሲደመር አንድ አስራ ሁለት ሲደመር ዜሮ አስራ ሁለት ሲደመር ስምንት ሀያ ነው። ስለዚህ ሀያ ለሶስት ስለማይካፈል፣ ሀያ ለሶስት ስለማይካፈል ሶስት መቶ ሀያ ስድስት ሺ አንድ መቶ ስምንትም ለሶስት ማን ለሶስት አይካፈልም ማለት ነው። ነገር ግን እናንተ ሀያ በሶስት መካፈል አለመካፈል ማረጋገጥ ከፈለጋችሁ ሁለት ሲደመር ዜሮ ታደርጋላችሁ ማለት ነው። ሁለት ሲደመር ዜሮ ሁለት ስለሆነ ሁለት ያለ ቀሪ ለሶስት መካፈል ሲል ሶስት መቶ ሀያ ስድስት ሺ አንድ መቶ ስምንትም በሶስት አይካፈልም። ስለዚህ ሶስት መቶ ሀያ ስድስት ሺ አንድ መቶ ስምንት ለሁለት ይካፈላል፣ ነገር ግን ለሶስት አይካፈልም። ስለዚህ ለሁለቱም ካልተካፈለ ይህ ማለት ለሁለት ተካፍሎ ለሶስት ካልተካፈለ አሊያም ደግሞ ለሶስት ተካፍሎ ለሁለት ካልተካፈለ ለስድስት መካፈል አይችልም። ስለዚህ ለስድስት ተካፋይ ለመሆን ወይም ደግሞ በስድስት ለመካፈል በሁለትም በሶስት መካፈል ይኖርበታል። ታዲያ ቁጥር በሁለት ይካፈላል፣ ነገር ግን በሶስት አይካፈልም። ስለዚህ በስድስትም አይካፈልም ማለት ነው። በአጠቃላይ አንድ ሙሉ ቁጥር በስድስት ተካፋይ መሆኑ የምናረጋግጠው ሙሉ ቁጥሩ ወይም ደግሞ ቁጥሩ ለሁለትና ለሶስት ከተካፈለ ነው። ወይም ደግሞ በሁለትና በሶስት የሚካፈል ከሆነ በስድስትም ይካፈላል ማለት ነው። ስለዚህ አንድ ሙሉ ቁጥር በሶስት ተካፋይ ለማን ነው በስድስት ተካፋይ ለመሆን ለሁለት እና ለሶስት ሊካፈል ይገባል ማለት ነው። ነገር ግን በሁለት ተካፍሎ በሶስት ካልተካፈለ፣ ወይም ደግሞ በሶስት ተካፍሎ በሁለት ካልተካፈለ በስድስትም ሊካፈል አይችልም ማለት ነው። ቀጥለን በሰባት ተካፋይነት እናያለን። ባለ ሁለት ሆሄ ሙሉ ቁጥር በሰባት የሚካፈለው የአስር ቤት ሆሄ በሶስት በሶስት ተባዝቶ ውጤቱ ከባለ አንድ ሆሄ ጋር ተደምሮ ድምሩ በሶስት ከተካፈለ ብቻ ነው ይላል። ስለዚህ አንድ ሙሉ ቁጥር በሰባት ተካፋይ መሆኑን ለማረጋገጥ ባለ ሁለት አሃዝ ከሆነ ቁጥሩ ሙሉ ቁጥሩ ባለ ሁለት አሃዝ ከሆነ የምናደርገው ምንድነው? የአስር ቤቱ በሶስት እናባዛዋለን። እናባዛዋለን የአስር ቤቱ በሶስት እናባዛውና የምናገኘው መልስ ላይ የአንድ ቤት ሆሄ ወይም ደግሞ የአንድ ቤት አሀዝ እንደምርበታለን ማለት ነው። ከዛ ደምረን የምናገኘው መልስ በሰባት ከተካፈለ ሙሉ ቁጥሩ ለሰባት ይካፈላል ማለት ነው። ለምሳሌ እዚህ ጋር ምሳሌ አንድ ላይ ዘጠና አንድ የሚል ቁጥር አለ። ዘጠና አንድ ነው። ስለዚህ ዘጠና አንድ በሚለው ቁጥር ውስጥ አንድ የአንድ ቤት ነው። ዘጠኝ ደግሞ የአስር ቤት ነው። ስለዚህ የአስር ቤቱም በሶስት እናባዘዋለን። ሲባዛ በሶስት እናደርጋለን ማለት ነው። ዘጠኝ ሲባዛ በሶስት እኩል ይሆናል ሀያ ሰባት ነው። ስለዚህ ሀያ ሰባት ሲደመር አንድ እናደረጋለን ወይም ደግሞ የአስር ቤቱ ከሶስት ጋር አባዝተን የምናገኘው ውጤት ላይ የአንድ ቤት ዋጋ እንደምርበታለን ስላለን፣ ዘጠኝ ሲባዛ በሶስት ሀያ ሰባት ነው። ሀያ ሰባት ሲደመር አንድ ሀያ ስምንት ነው። ስለዚህ ሀያ ስምንት በሰባት የሚካፈል ከሆነ ሀያ ስምንት በሰባት የሚካፈል ከሆነ ዘጠና አንድም ለሰባት ይካፈላል ማለት ነው። ስለዚህ ሀያ ስምንት ለሰባት እናካፍለው አራት አራት ስለምናገኝ ወይም ደግሞ 28 ያለ ቀሪ ለ ለሰባት ስለሚካፈል 91 ም ለሰባት ይከፈላል ማለት ነው። ነገር ግን እናንተ አሁንም 28 በ በሰባት እንደሚካፈል እርግጠኛ ካልሆናችሁ ወይም ደግሞ 28 የ7 ብዜት መሆኑ ማታውቁ ከሆነ ምን ታደርጋላችሁ? አሁንም የአስር ቤቱን በ3 አባዙታላችሁ። 2 ሲባዛ በ3 ማለት ነው 2 ሲባዛ በ3 6 ነው። 6ን እንደገና ከአንድ ቤት አሃዝ ጋር ትደምሩታላችሁ ማለት ነው። ስድስት ሲደመር ስምንት አስራ አራት ነው። ስለዚህ አስራ አራት ደግሞ በሰባት ስለሚካፈል ሀያ ስምንትም ለሰባት ይካፈላል። ሀያ ስምንት ለሰባት ከተካፈለ ደግሞ ዘጠና አንድም ለሰባት ይካፈላል ማለት ነው። በአጠቃላይ አንድ ሙሉ ቁጥር አንድ ሙሉ ቁጥር በሰባት ተካፋይ መሆኑን ለማረጋገጥ ሙሉ ቁጥሩ ባለ ሁለት አሀዝ ከሆነ ባለ ሁለት አሀዝ ከሆነ የአስር ቤትና የአንድ ቤት ዋጋ ነው ሊኖሩ የሚችለው ስለዚህ የአስር ቤት ዋጋው በሶስት እናባዛና የአስር ቤት ዋጋው በሶስት አባዝተን የምናገኘው ብዜት ላይ የምናገኘው ብዜት ላይ የአንድ ቤት አሃዝ ወይም ደግሞ የአንድ ቤት ዋጋው እንጨምራለ ማለት ነው። ከደመርን በኋላ የምናገኘው ድምር ለሰባት ከተካፈለ ሙሉ ቁጥሩ ለሰባት ይካፈላል ማለት ነው። ነገር ግን የአስር ቤት አሃዝ ወይም ደግሞ የአስር ቤት ዋጋው በሶስት አባዝተን ከአንድ ቤት አሃዝ ጋር ደምረን የምናገኘው ውጤት በሰባት ካልተካፈለ ሙሉ ቁጥሩ ለሰባት አይካፈልም ማለት ነው። ባለ ሶስት ሆሄ ሙሉ ቁጥር ወይም ከዚያ በላይ ያሉ ሙሉ ቁጥሮች በሰባት የሚካፈሉት ከአንድና ከአስር ቤት ሆሄያት ውጭ የሚገኙት ሆሄያት አቀማመጣቸው ሳይቀያየር በሁለት አባዝተው የሚገኙ ብዜት ከመጨረሻዎቹ ባለ ሁለት ሆሄ ወይም የአንድና የአስር ቤት አቀማመጣቸው ሳይቀያየር ተደምረው ድምሩ በሰባት ከተካፈለ ብቻ ነው ይላል። ይህ ማለት ማለት ነው አንድ ሙሉ ቁጥር ባለ ሶስት አሐዝና ከዚያ በላይ ከሆነ ባለ ሶስት አሐዝና ከዚያ በላይ ከሆነ በሰባት ተካፋይ መሆኑ የምናረጋግጠው የመጨረሻዎቹ ሁለት አሐዝ ወይም ደግሞ የአንድ ቤትና የአስር ቤት ሆሄያት ሳይነኩ ቀሪዎቹ አሐዝ ወይም ደግሞ ቀሪዎቹ ሆሄያት በሁለት እናባዛቸዋለን ማለት ነው። በሁለት አባዝተን የምናገኘው መልስ ላይ የመጨረሻዎቹ ሁለት አሐዝ የአስር ቤትና የአንድ ቤት ቦታቸው ሳይቀያየር ካገኘነው ብዜት ጋር እንደምራለን ማለት ነው። ደምረን ያገኘነው መልስ በሰባት ከተካፈለ ሙሉ ቁጥሩ ለሰባት ይካፈላል። በሰባት የማይካፈል ከሆነ ሙሉ ቁጥሩ በሰባት አይካፈልም ማለት ነው። ልድገምላችሁ። ባለሶስትና ከዚያ በላይ አሃዝ ያላቸው ሙሉ ቁጥሮች በሰባት ተካፋይ መሆኑ የምናረጋግጠው የመጨረሻዎቹ ሁለት አሃዝ ወይም ከኋላ ተነስተን የመጨረሻዎቹ ሁለት አሃዝ እንተውና ቀሪዎቹ አሃዝ ወይም ቀሪዎቹ ሆሄያት በሁለት እናባዛለን። በሁለት አባስትን የምናገኘው ብዜት ላይ የአንድ ቤትና የአስር ቤት ሆሄያት አቀማመጣቸው ሳንቀይር እንደምራለን ማለት ነው። ደምረን ያገኘነው መልስ ለሰባት ከተካፈለ ሙሉ ቁጥሩ ለሰባት ይካፈላል ማለት ነው። ለሰባት ደግሞ ካልተካፈለ ሙሉ ቁጥሩ ለሰባት አይካፈልም ማለት ነው። ለምሳሌ እዚህ ጋር 2415 የሚል ቁጥር አለ። ይሄ ቁጥር ባለ አራት አሀዝ ነው። ስለዚህ ይሄ ቁጥር በሰባት ተካፋይ መሆን አለመሆኑ በሰባት ተካፋይ መሆኑ ለማረጋገጥ ምንድ ነው የምናደርገው? የመጨረሻዎቹ ሁለት አህዝ ወይም ደግሞ የአንድ ቤትና የአስር ቤት ሆሄያት እንተዋቸዋለን ማለት ነው። ማለት አምስትና አንድ ወይም የመጨረሻ ሁለት አህዝ አስራ አምስት የሚለው ቁጥር እንተውና ቀሪዎቹ አህዝ ማለትም ሀያ አራትን ሀያ አራት በሁለት እናባዛለን ማለት ነው። ቀሪዎቹ ሁለት አህዝ በሁለት እናባዛለን። 24 ሲባዛ በ2 48 ነው። ስለዚህ 48ን ከመጨረሻዎቹ ሁለት አሃዝ ጋር እንደምራለን። 48ን ከመጨረሻዎቹ ሁለት አሃዝ ማለትም ከ10 ቤትና ከ1 ቤት ሆሄ ጋር እንደምራለን ወይም ከ15 ጋር ማለት ነው። 48 ሲደምር 15 እኩል ይሆናል 63 ነው። ስለዚህ 63 በ7 ስለሚካፈል 63 በ7 ስለሚካፈል 2418 15ም በሰባት ይካፈላል ማለት ነው። እናንተ ግን 63 በሰባት እንደሚካፈል የማታውቁ ከሆነም ታደርጋላችሁ። 63 ባለ ሁለት አሃዝ ስለሆነ ቅድም መጀመሪያ ላይ እንደሰራ ነው የ10 ቤቱ በ3 እናባዛዋለን። የ10 ቤቱ በ3 እናባዛለን። 6 ሲባዛ በ3 18 ነው። 18 ሲደመር 3 21 ነው። ስለዚህ 21 ለ7 ስለሚካፈል 63ም ለሰባት ይካፈላል። 63 ደግሞ ለ7 ከተካፈለ 2415ም ለ7 ይካፈላል ማለት ነው። በአጠቃላይ አንድ ሙሉ ቁጥር በ7 ተካፋይ የሚሆነው ሙሉ ቁጥሩ ባለ ሁለት አሃዝ ከሆነ የአስር ቤቱ በሦስት አባዛና የአስር ቤቱ በሦስት አባዝተን የምናገኘው ብዜት ላይ የአንድ ቤት ሆሄ ወይም የአንድ ቤት ዋጋ እንደመረበትና የምናገኘው ውጤት ለ7 ከተካፈለ ሙሉ ቁጥሩ ለ7 ይካፈላል ማለት ነው ነገር ግን ለሰባት የማይካፈል ከሆነ ሙሉ ቁጥሩ ለሰባት አይካፈልም ማለት ነው። ነገር ግን ባለ ሶስት ሆሄያት እና ከዚያ በላይ ደግሞ ከሆነ ባለ ሶስት ሆሄያት ባላና ከዚያ በላይ ከሆነ የመጨረሻዎቹ ሁለት አሃዝ ወይም የአንድ ቤትና የአስር ቤት አቀማመጣቸው ሳይቀየር ወይም ደግሞ የአንድ ቤትና የአስር ቤት ሆሄያት እንተዋቸውና ቀሪዎቹ ቁጥሮች በሙሉ በሁለት እናባዛና ያገኘነው መልስ ከመጨረሻዎቹ ሁለት አሃዝ ጋር ወይም ከአንድ ቤትና ከአስር ቤት ሆሄ ጋር እንደምራቸዋል ማለት ነው። ደምረን ያገኘነው ነው ድምር ለሰባት ከተካፈለ ሙሉ ቁጥሩ ለሰባት ይካፈላል። ለሰባት ደግሞ ካልተካፈለ ሙሉ ቁጥሩ ለሰባት አይካፈልም ማለት ነው። ተካፋይነት ነው። አንድ ሙሉ ቁጥር በስምንት ተካፋይ የሚሆነው በተሰጠው ቁጥር የመቶ ቤት፣ የአስር ቤትና የአንድ ቤት ሆሄያት አቀማመጣቸው ሳይቀያየር የሚመሰረቱት ቁጥር በስምንት ከተካፋይ ከሆነ ብቻ ነው ይላል። ይህ ትንሽ ከበድ ይላል። ይህ ማለት የመጨረሻዎቹ ሶስት አሀዝ ማለትም የመቶ ቤት የአስር ቤትና የአንድ ቤት ሆያት ቦታቸው ሳይቀያየር ለስምንት ከተካፈሉ ሙሉ ቁጥሩ ለስምንት ይካፈላል። ነገር ግን ለስምንት የማይከፈል ከሆነ ሙሉ ቁጥሩ ለስምንት አይካፈልም ማለት ነው። ስለዚህ እዚህ ጋር ምሳሌ ስድስት ላይ 4512 ይላል። አሁን ይህ ሙሉ ቁጥር በስምንት ተካፋይ መሆኑን ለማረጋገጥ የመጨረሻዎቹ ሶስት አሀዝ ማለትም አምስት መቶ አስራ ሁለት ወይም የመቶ ቤት የአስር ቤትና የአንድ ቤት ሆሄያት አቀማመጣቸው ሳይቀያየር ማለት ነው። አምስት አንድ ሁለት ወይም አምስት መቶ አስራ ሁለት በስምንት ከተካፈለ ሙሉ ቁጥሩ ወይም ደግሞ አርባ ሺ አምስት መቶ አስራ ሁለትም ለስምንት ይካፈላል ማለት ነው። ስለዚህ ጋር አምስት መቶ አስራ ሁለት በስምንት ስለሚካፈል አርባ ሺ አምስት መቶ አስራ ሁለትም በስምንት ይካፈላል ማለት ነው። ለላይ ሀምሳ አራት ሺ አራት መቶ ሰላሳ አንድ ይላል። ይህ የመጨረሻዎቹ ሶስት አሃዝ ወይም የአንድ ቤት የአስር ቤትና የመቶ ቤት ማለት ነው። ወይም የመቶ ቤት የአስር ቤትና የአንድ ቤት አቀማመጣቸው ሳይቀየር አራት ሶስት አንድ ወይም አራት መቶ ሰላሳ አንድ ለስምንት ስለማይካፈል አምሳ ሁለት ሺ አራት መቶ ሰላሳ አንድም ለስምንት አይካፈልም ማለት ነው። በአጠቃላይ አንድ ሙሉ ቁጥር በስምንት ተካፋይ የሚሆነው የመጨረሻዎቹ ሶስት አሃዝ ወይም የመቶ ቤት የአስር ቤትና የአንድ ቤት ሆሄያት አቀማመጣቸው ሳይቀየር ለስምንት ከተካፈለ ብቻ ነው ማለት ነው። የምናየው በዘጠኝ ተካፋይነት ነው። በዘጠኝ ተካፋይነት ልክ እንደ በሶስት ተካፋይነት እያንዳንዱ አሃዝ ወይም ደግሞ እያንዳንዱ ሆሄ እንደምርና ለዘጠኝ ከተካፈለ ሙሉ ቁጥሩ ለዘጠኝ ይካፈላል ማለት ነው። ለዘጠኝ የማይካፈል ከሆነ ደግሞ ሙሉ ቁጥሩ ለዘጠኝ አይካፈል ማለት ነው። አንድ ሙሉ ቁጥር በዘጠኝ ተካፋይ የሚሆነው የቁጥሩ ሆሄያት ድምር በ9 ተካፋይ ከሆነ ብቻ ነው ይላል። ይህ ማለት ልክ በ3 ተካፋይነት ጋር ስንሰራ እንደነበረው እያንዳንዱ አሀዝ ወይም እያንዳንዱ ሆሄ እንደመረና በ3 ከተካፈለ ሙሉ ቁጥሩ በ3 ይካፈላል ማለት ነው። ለምሳሌ እዚህ ጋር ምሳሌ ሀ ላይ ወይም ምሳሌ ሰባት ላይ ሀ ላይ 89208 ይላል። ይህ ሙሉ ቁጥር በ9 ተካፋይ መሆኑን ለማረጋገጥ እያንዳንዱ አሃዝ መደመር ይኖርብናል። ይህ ማለት ስምንት ሲደመር ዘጠኝ ሲደመር ሁለት ሲደመር ዜሮ ሲደመር ስምንት እናደርጋለን ማለት ነው። ስምንት ሲደመር ዘጠኝ አስራ ሰባት ነው። አስራ ሰባት ሲደመር ሁለት አስራ ዘጠኝ አስራ ዘጠኝ ሲደመር ዜሮ አስራ ዘጠኝ ሲደመር ስምንት ሀያ ሰባት ነው። ስለዚህ ሀያ ሰባት ለዘጠኝ ስለሚካፈል ሰማንያ ዘጠኝ ሺ ሁለት መቶ ስምንትም ለዘጠኝ ይካፈላል ማለት ነው። ነገር ግን እናንተ 27 በስ ተካፋይ መሆኑ እርግጠኛ ካልሆናችሁ፣ አሁን ምን ታደርጋላችሁ? ሁለት ሲደመር ሰባት ታደርጋላችሁ። ሁለት ሲደመር ሰባት እኩል ይሆናል ዘጠኝ ነው። ስለዚህ ዘጠኝ ማን ነው? 27 ለ9 ስለሚካፈል 89 ሺ 208 ም ለ9 ይካፈላል ማለት ነው። ቀጥለው ያለው 597546 ይላል 500 ስድስት ይላል ይህ ሙሉ ቁጥር በሰባት ተካፋይ መሆኑን ለማን ነው በዘጠኝ ተካፋይ መሆኑን ለማረጋገጥ አምስት ሲደመር ዘጠኝ ሲደመር ሰባት ሲደመር አምስት ሲደመር አራት ሲደመር ስድስት እናደርጋለን። አምስት ሲደመር ዘጠኝ አስራ አራት ነው፣ ሲደመር ሰባት ሃያ አንድ ነው፣ ሲደመር አምስት ሃያ ስድስት ሲደመር አራት ሰላሳ ሲደመር ስድስት ሰላሳ ስድስት ሰላሳ ስድስት በዘጠኝ ይካፈላል ማለት ነው። ነገር ግን 36 በ በዘጠኝ እንደሚካፈል የማታውቁ ከሆነ አሁንም ሶስት ሲደመር ስድስት አድርጋላችሁ ሰላሳ ስድስት ማለት ሶስት ሲደመር ስድስት ማለት ነው። ሶስት ሲደመር ስድስት ዘጠኝ ነው። ስለዚህ ዘጠኝ ለዘጠኝ ስለሚካፈል 36ም በ9 ይካፈላል ማለት ነው። 36 ደግሞ በ9 ከተካፈለ 597546 በ በዘጠኝ ይካፈላል ማለት ነው። በአጠቃላይ አንድ ሙሉ ቁጥር በዘጠኝ ተካፋይ የሚሆነው እያንዳንዱ አሃዝ ወይም እያንዳንዱ ሆሄ ደምረን የምናገኘው ድምር በዘጠኝ ተካፋይ ከሆነ ሙሉ ቁጥሩ ለዘጠኝ ይካፈላል ማለት ነው። በዘጠኝ የማይካፈል ከሆነ ደግሞ ሙሉ ቁጥሩ ለዘጠኝ አይካፈልም ማለት ነው። የመጨረሻው በአስር ተካፋይነት ነው። በአስር ተካፋይነት በጣም ቀላል ነገር ነው። አንድ ሙሉ ቁጥር በአስር ተካፋይ የሚሆነው የቁጥሩ የአንድ ቤት ሆሄ ዜሮ ከሆነ ብቻ ነው ያለ ማለት፣ አንድ ሙሉ ቁጥር በ10 ተካፋይ መሆኑን ለማረጋገጥ የመጨረሻው አንድ አሃዝ ወይም የአንድ ቤቱ ዜሮ ና ዜሮ ከሆነ ብቻ ነው። ዜሮ ከሆነ በ10 ይካፈላል፣ ከዛ ውጭ ከሆነ ደግሞ በ10 አይካፈልም ማለት ነው። ምሳሌ ስምንት ላይ ሀ ላይ አንድ መቶ አምስት ሺህ ስድስት መቶ ሰባ ይላል እንደምታዩት የመጨረሻው አንድ አሃዝ ዜሮ ስለሆነ ለ10 ይካፈላል። ቀጥሎ ያለው 715900 ይላል። ይህም የመጨረሻው አንድ አሀዝ ዜሮ ስለሆነ ለአስር ይካፈላል። ሶስተኛ ላይ 32760 ይላል። ይህም የመጨረሻው ዜሮ ስለሆነ በአስር ይካፈላል። ስለዚህ የመጨረሻው አንድ አሀዝ ወይም የአንድ ቤቱ ዜሮ የሆነ ሙሉ ቁጥር በሙሉ በአስር ይካፈላል ማለት ነው። ለላይ የመጀመሪያው 23465 ይላል። ይህ የመጨረሻው አምስት ስለሆነ በ አስር አይካፈልም። ቀጥሎ ያለው አምስት ሺህ አራት መቶ ሀያ ስድስት ይላል ይህም የመጨረሻው ስድስት ስለሆነ ይህም ለአስር አይካፈልም። ቀጥሎ ያለው ስድስት መቶ ሀምሳ ሰባት ሺህ ስምንት ይላል ይህም የመጨረሻ ስምንት ስለሆነ በአስር አይካፈልም ማለት ነው። ስለዚህ በአስር የሚካፈሉ ቁጥሮች የመጨረሻው አንድ ሆሄ ወይም አንድ አሀዝ ወይም ደግሞ የአንድ ቤታቸው ዜሮ የሆኑ ቁጥሮች በሙሉ በአስር ይካፈላሉ ማለት ነው። ከዛ ውጪ ደግሞ ከሆነ በአስር አይካፈል ማለት ነው። ትምህርታችን ይህንን ይመስል ነበረ ማለት ነው። በቀጣይ በሌላ ቪዲዮ መለሳለሁኝ። እናንተ የሚከብዳችሁ ርዕስ ካለ አሁንም ኮሜንት ጻፉልኝ። እኔ ቪዲዮ ሰራላችኋሉ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።